በወንድማችን የምናገረው የሚያገባ ሰው ማወቅ ያለበት ምንድን ነው? የሚያገባው ሰው የሚፈልገውን እና የሚያስፈልገውን ማወቅ ነው። በአጭሩ የምናገረው ሴት ከባሏ የምትጠብቀው ነገር አለ። እሱ ምን ይባላል መሰላችሁ? እዚህ ያላችሁት የምትሰሙት ጥሩ ነው። ሳምንት ሰብቄዋለሁ፣ ግን እንደዚህ የምናገር ነው። ምን ማለት መሰላችሁ? ሴት ከባሏ የምትጠብቀው በጣም ትልቅ ነገር አለ። ምን እንደሆን ታውቃላችሁ? መወደድ ይባላል። ምንድን ነው? ቆይ፣ ወንዶች ይናገሩ። ዝም በሉ፣ ተናገሩ። እውነቴ ነው። መወደድ በሉ። አዎ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ። ስለዚህ ሴቶች የሚፈልጉት ትልቅ ነገር፣ ጥያቄያቸው ሌላ ነው። መወደድ። መወደድ በምን ይገለጣል? አብሮ በመሆን በማዳመጥ ክብር በመስጠት በእነዚህ ሁሉ ይገለጣል። አለቀ። ሴቶች ደግሞ አንቺም ደግሞ እየሰማሽ ነው አይደል? ሰምተሃል ወይ ያዜ ወንድ እንድት እንድትወዳት ነው የምትፈልገው። ሌላ ነገር አለ በማንቸው የሚፈልገው ልንገር እናገር። ይሄ ለሌሎች ሴቶች ጭምር ነው። ባል ከሚስቱ የሚፈልገው አንድ ትልቅ ነገር አለ። ምን እንደሆነ ምታውቃላችሁ? መከበር ነው አይደለ? አያችሁ፣ አዋ፣ ምንስ መደበራ። ስለዚህ መከበር ወንድ ልጅ በጣም ነው የሚፈልገው። ይጭን ማድረግ ነው እጭን፣ በጣም ይሄ የወንድን ልብ ቁልፉን ከፍቶ እንደው እቃውን በሙሉ ይዞ መሄጃ ቁልፍ ናት ይቺ። ማክበር ማለት ነው። ማክበር ነው ውሳኔውን ማክበር ማዳመጥ፣ እንዲሁም ይሄን ሌላ ሌላ ግን ሌላው ራሳቸው አሉት ዘይተን ፎን አላውቅ ብቻ ይሄን ከየት አገኘው? እስትሩ ወበከመ ቤተ ክርስቲያን ትተዘዘው ለክርስቶስ አንስትሪን አዘዝ አላምታት ትክክል። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ የሚል ነው። ይሄን እንድታደርጉ ነው። እጅግ በጣም ይቅርበኝ። እግዚአብሔር በሚያውቀው ይሄንን አሁን የምትሰጡኝን ስጦታ ወይም አባል የምትሆኑኝን ገንዘብ አለመስጠት ሁሉ ትችላላችሁ። ቤተሰብነታችሁን የምፈልገው ፕሮጀክታችን የሀምሳ ዓመት ፕሮጀክት ስለሆነ አሁን ገዳማችሁን ስሩ። የጀመራችሁትን ጉባኤ ቤት ቀጥሩ፣ ስሩ። እኛ በፈለግ ጊዜ ታግዙናላችሁ። ሌላው ቀርቶ ከውጭ ሀገር የሚገቡ እቃዎችን ብር ብናገኝ እንኳን ገዝቶ መላክ በጣም ከባድ ነገር ነው። ስለዚህ በእሱ ጭምር በምክርም ታግዙናላችሁ። ይህ ነው ለማለት የፈለግኩት። የመጨረሻ ለሙሽሮቹ የመስቀል ስጦታ ልሰጣቸው ነው ሌላይ ነው እንዳይጠፋኝ ጸል እይ መጀመሪያ መስቀሉን እንግዲህ አንድ የቤተ ክርስቲያን አባል ቢቻል ቢቻል መስቀል ይዞ ከኢትዮጵያ የተቀረጸ ነው፣ ግን ባለፈው የእስራኤል ኢየሩሳሌም ከጌታ መቃብር አሽቸዋል። ስለዚህ አባታችን ያስወዳቸዋል እና ደግሞ ዛሬ ዛሬ ላከበሩት ወንድማችን እናታችን ለእነሱ ይሰጣቸዋል።